ሰላም ጤና ይስጥልኝ ውድ የብስራት የዩቲዩብ ተከታታዮቻችን፣ እንደተለመደው የሰዓቱን መረጃዎች ይዘንላችሁ የምንቀርበው እስካሁን አለማየውና ሰማል ላለባቸውንን ቀዳሚ ወዳደረግ ነው። መረጃ እንውሰዳችሁ ከጅቡቲ እስከ ጋላፊ ና ደወሌ ተሽከርካሪዎች ጉዳት ደርሶባቸው ለማስነሳት ከ ሁለት ነጥብ አምስት ሚሊዮን ብር በላይ እንጠየቃለን ሲሉ የፈሳሽ ጭነት ተሽከርካሪ ባለንብረቶች ተናገሩ። የጅቡቲ መንገድ ለተሽከርካሪዎችና ና አሽከርካሪዎች ምቹ አለመሆኑ የተገለጸ ሲሆን በመንገድ ትራንስፖርት በጅቡቲ ባለስልጣናት በኤምባሲ ና በሌሎች አካላት አካባቢው ምቹ ለማድረግ ይሰራል ቢባልም ከ1991 ጀምሮ ምንም የተስተካከለ ነገር አለመኖሩ ተነግሯል። በጅቡቲ ማቆሚያ ተርሚናሎች አካባቢ ለአደጋ ለሚጋለጡ አሽከርካሪዎች የመጀመሪያ ደረጃ ሕክምና መስጫ ተቋማት አለመኖራቸው ሌላኛው ችግር ነው ተብለዋል። ከብስራት ሬዲዮ ጋር ቆይታ ያደረጉት የፈሳሽ ጭነት ተሽከርካሪ ባለንብረቶች እንደተናገሩት ከሆነ አንድ መኪና ጅቡቲ ላይ ብልሸት ሲደርስበት ተሳቢውንና መኪናውን ለማስነሳት ወደ አንድ ነጥብ ሁለት ሚሊዮን ብር የሚጠየቅ ሲሆን ከቦታው ቀና ለማድረግ አምስት መቶ ሺህ ብር የማጻፊያ የጀንደር በሪ የጉምሩ ካበል ና የፓምፕ ኪራይ ተደማምሮ ከሁለት ነጥብ አምስት ሚሊዮን ብር በላይ እንደሚጠየቁ ተናግረዋል። ይህም መኪናው ያለማቋረጥ በወር አራት ጊዜ ቢሰራ በሁለት ዓመት የማይሰራው ብር መሆኑን የገለጹት ባለንብረቶቹ የምንጠየቀው ገንዘብ መኪናውን ከመጣል አይተናነስም ብለዋል። ከዛ ባለፈም ተሽከርካሪው የሚነሳበት መንገድ የመኪናውን ደህንነት በጠበቀ መልኩ ሳይሆን ኃይልና ጉልበትን በመጠቀም የተሽከርካሪውን አካላት በማውደምና በይበልጥ በማበላሸት መሆኑም ተጠቁሟል። አንድ ተሽከርካሪ በጅቡቲ ጋላፊ ኬላ ከመጣ 200 ኪሎ ሜትር በደወሌ ከመጣ 130 ኪሎ ሜትር ሲሆን ጎትተው አምጥተው የሚጠይቁት ክፍያ ከ600 እስከ 700 ሺህ ብር ነው ብለዋል። እስከ አዲስ አበባ ለማምጣት ሌላ ተጨማሪ ወጪ እንደሚያወጣም ተገልጿል። በተጨማሪም ከአዳማ እስከ መተሃራ ባለው ተሽከርካሪ ላይ ጉዳት ደርሶ እዛው ሲቆም በአካባቢው ያሉ ሚሊሻ ታጣቂዎች በቀን እስከ አሸበር የሚጠይቁ በመሆኑ ይህም ከአቅም በላይ ስለሆነብን የሚመለከተው የመንግስት አካል አስፈላጊውን ቁጥጥር እንዲያደርግ ሲሉ ጥሪ አቅርበዋል። ከየትኛውም የመኪና ጥበቃ ክፍያ አካባቢዎች ከመተሃራ እስከ አዳማ ያለው ከባድ ክፍያ የሚጠየቅበት መሆኑን ከጣቢያችን ጋር ቆይታ ያደረጉት የፈሳሽ ጭነት ተሽከርካሪ ባለንብረቶች ተናግረዋል። ዘገባው የመባወርቅነ ነው። በህገ ልኩ ከ2 ሺ በላይ ፕላምፕሌት ይዞ የተገኘ ግለሰብ በእስራት ተቀጣ። በሰቆጣ ከተማ በህገ ወጥ መልኩ ፕላምፕሌት ከመጋዘን ውስጥ ይዞ የተገኘ ግለሰብ በእስራት መቀጣቱን የሰቆጣ ከተማ አስተዳደር ፍትህ ጽህፈት ቤት አስታውቋል። የሰቆጣ ከተማ አስተዳደር ፍትህ ጽህፈት ቤት ኃላፊ አቶ ኤልያስ አሰፋ ነዋሪነቱ በሰቆጣ ከተማ 01 ቀበሌ ሲሆን ተከሳሽ አቶ ወንድሙ ቢክሰኝ በ2012 ዓ ም የወጣ የፌዴራል ምግብና መድኃኒት አስተዳደር አዋጅ ቁጥር 1112/2012 አንቀጽ 67 ህዝባር አራት የተደነገገውን በመተላለፍ በምግብ እጥረት ለተጎዱ ህጻናት የመጣን 2183 ፕላምፕሌት ሚያዝያ 25 ቀን 2017 ዓ ም ከቀኑ አምስት ሰዓት አካባቢ መጋዘን ውስጥ ይዞ መገኘቱን ተከትሎ ክስ ተመስርቶበታል። የሰቆጣ ከተማ አስተዳደር ፍትህ ጽህፈት ቤት የወንጀል ጉዳዮች ስራ ሂደትም ከፖሊስ ተጣርቶ የቀረበለትን የምርመራ መዝገብ በመያዝ በተከሳሻቱ ወንድሙ ላይ ክስ መስርቶ የሰቆጣ ወረዳ ፍርድ ቤት የፍርድ ብያኔ እንዲሰጥበት ጉዳዩን ሲከታተል መቆየቱን አቶ ኤልያስ ገልጸዋል። ፍትህ ጽህፈት ቤቱ በተከሳሻቱ ወንድሙ ላይ ያቀረበውን ክስ የሰቆጣ ወረዳ ሲያከራክር ቆይቶ ሰኔ ሁለት ቀን ሁለት ሺ አስራ ሰባት ዓም በዋለው ችሎት ከሳሹን ጥፋተኛ በማለት በሁለት ዓመት እስራት እና በአምስት ሺህ ብር እንዲቀጣና በኤግዚቢትነት የተያዘ 2183 ፕላምፕሌትም ለመንግስት ገቢ እንዲሆን ተወስኗል ሲሉ አቶ ኤልያስ ተናግረዋል። የፍትህ ጽህፈት ቤት የተቋቋመ የመንግስትና የሕዝብን ጥቅም ለማስጠበቅ ነው ያሉት አቶ ኤልያስ፣ ወንጀል ፈጽሞ ከሕግ መሶር የማይቻል መሆኑን ማስረድተዋል። በጤና ባለሙያዎች ከታዘዘለት ግለሰብ ውጭ ፕላምፕሌት ይዞ የተገኘም ሆነ ሌሎች ወንጀሎችን የፈጸመ ማንኛውም ሰው በሕግ ተጠያቂ እንደሚሆን አውቆ ወንጀል ከመፈጸም ሊቆጠብ ይገባል ሲሉ ኃላፊው መልእክታቸውን አስተላልፈዋል። ዘገባው የሰብል አበበ ነው። ውድ የብስራት የዩቲዩብ ቤተሰቦች ከሀገር ውስጥ የያዝናቸው መረጃዎችን የተከታተላቸኋቸውን ይመስሉ ነበር። በቀጣይ ደግሞ ከውጭ ወዳገኘናቸው መረጃዎች እንውሰዳችሁ። እስራኤል በፈጸመችው ጥቃት ከኢራናዊው የኒውክሊየር ሳይንቲስት ጋር አስራ አንድ የቤተሰብ አባላት ተገደሉ። የኢራን የእንግሊዝኛ ቋንቋ ስርጭት ጣቢያ ፕሬስ ቲቪ እንደዘገበው የኢራን እስራኤል የተኩስ አቁም ስምምነት ሰኞ መገባደጃ ላይ ከመጀመሩ ጥቂት ቀደም ብሎ ኢራናዊ የኒውክሊየር ሳይንቲስት ሴዳጊ ሳበር ከ11 ቤተሰቡ አባላት ጋር በእስራኤል የግድያ ጥቃት ተገድለዋል። እንደ ፕሬስ ቲቪ ዘገባ ከሆነ ጥቃቱ የተፈጸመው በሰሜን ኢራን በካስፒያን ባህር አቅራቢያ በምትገኝ ከተማ ነውም ተብሏል። በፕሬስ ቲቪ ይፋ የተደረገው ዘገባ እንደሚያሳየው በሳይንቲስቱ የቤተሰብ ፎቶ ላይ የተገደሉት የቤተሰብ አባላት አዛውንቶች፣ በርካታ ህጻናትና ሴቶች እንደሚገኙበት ያሳያል። እንደ ዘገባው ከሆነ እስራኤል በሀገሪቱ ለ12 ቀናት ባደረገችው ጥቃት ቢያንስ 14 የኢራን የኒኩለር ሳይንቲስቶች ኢላማ አድርጋለች። በሌላ በኩል የኢራን የስለላ ሚኒስቴር የተኩስ አቁም ስምምነት ቢደረግም በሀገሪቱ ውስጥ የእስራኤል ክፉ እንቅስቃሴዎች ሊቀጥሉ እንደሚችል ማስጠንቀቁን የኢራን የዜና ወኪል ፋርስ ዘግቧል። ፋርስ ሚኒስቴሩን ጠቅሶ ዘገበው የእስራኤል ኦፕሬተሮች የቴሌፎን ስለላና ብሔራዊ መረጃ ለማግኘት በሚል ዓላማ ለኢራንያን የጅምላ የስልክ ጥሪ ዘመቻ ጀርባ እንደነበሩ ገልጿል። ሚኒስትሩ በተጨማሪም ኢራናውያን በብሔራዊ አንድነት ላይ እርምጃ እንዲወስዱ ለማነሳሳት የሐሰት ዜና መስፋፋትን ማስጠንቅቋል። ከእስራኤል ጋር የተኩስ አቁም ስምምነቱ በቀጠለበት ወቅት የኢራን ባለስልጣናት የጸጥታ ጥቃቶችን እያጠናከሩና ለእስራኤል ይሰልሉ ነበር ያላቸውም በመቶዎች የሚቆጠሩ ሰዎችን በቁጥጥር ስር በመዋል ክልል በሰብአዊ መብት ተሟጋሽ ድርጅቶች ላይ ስጋትን ፈጥሯል። አያቶላህ አሊ ካሜኔ ኢራን በእስራኤል ላይ ድል እንዳደረገች ተናገሩ። የኢራን ጠቅላይ መሪ አያቶላህ አሜሪካ በኢራንና በእስራኤል መካከል የተኩስ አቁም ስምምነት መድረሱን ካወጀች በኋላ የመጀመሪያ መልእክታቸውን አስተላልፈዋል። ካሜኔ ንግግር በኤክስ ላይ በለጠፉት መልእክት የኢራን ሕዝብ በእስራኤል ላይ ላገኘው ድል እንኳን ደስ አለ ለማለት ወዳለው በአስፈሪው የጽዮናዊ አገዛዝ ላይ ስላገኘው ድል እንኳን ደስ አላችሁ ሲሉ ጽፏል። አያቶላህ ሄሚኒ ሌላ በቴሌግራም አካውንታቸው በፋርስ ቋንቋ ባስተላለፉት መልእክት በኢራን ብሔራዊ አንድነትን አሞካችተው ወደ ዘጠና ሚሊዮን የሚጠጋ ሕዝብ በአንድ ድምፅ ትከሻ ለትከሻ የታጠቁ ኃይሎችን በመደገፍ በአንድነት ቁሟል ሲሉም ተደምጠዋል። የአሜሪካን የጦር ሰፈር ተግባሮችን መምታት በጣም ጥሩ ነገር ነው እናም ወደፊት ሊደገም ይችላል ሲሉ ካሜኔ ያክለዋል። የኢራን ህዝብ ልዩ ባህሪውን አሳይቷል እናም አስፈላጊ ሆኖ ሲገኝ አንድ ድምፅ ከዚህ ህዝብ እንደሚሰማ አሳይቷል ብለዋል። ወደፊት በኢራን ላይ የሚደገም ማንኛውም ጥቃት ትልቅ ዋጋ ያስከፍላል። ኢራን ዋና ዋና የአሜሪካ ጦር ሰፈሮችን ማግኘትና መድረስ መቻሏ ትልቅ ነገር ነው ወደፊትም እንደገና ጥቃት ቢሰነዘርበት ሊደገም ይችላል ሲሉ ተደምጠዋል። የኢራን ጠላቶች እኛን ለማጥቃት እንደ ሚሳኤሎች ወይም የኒውክሌር መርሃ ግብሮች ሰበብ ይጠቀማሉ ነገር ግን እጅ እንድንሰጥ እየፈለጉ ነው ሲሉ ተደምጠዋል። ሀገራቸው ከእስራኤል ጋር በነበረችበት ጦርነት በኢራን ውስጥ ወደ ሁለት ሳምንት የሚጠጋ ሚስጥራዊ ስፍራ ከቆዩ በኋላ የ86 ዓመቱ የበላይ መሪ የሆኑት አያቶላ አሊ ካሚኒ በእስራኤል እንዳይገደሉ በመፍራት ወደ ጥብቅ ጉድጓድ ውስጥ እንደገቡ ይታመናል። ከመንግሥት ከፍተኛ ባለስልጣናት ጋር ምንም አይነት ግንኙነት እንዳልነበራቸውም ተመላክቷል። በጦርነቱ ወቅት እስራኤል የኢራንን የአየር ክልል በፍጥነት የተቆጣጠረች ሲሆን ወታደራዊ መሠረተ ልማ ጥናቷን አጥቅታለች። የአብዮታ ጥበቃና የሰራዊቱ ከፍተኛ አዛዦች በፍጥነትም ተገለዋል። በጦር ኃይሉ ላይ የደረሰው የጉዳት መጠን አሁንም ግልጽ ያልሆነና አከራካሪ ቢሆንም በሰራዊቱና በአብዮታዊ የጥበቃ ማዕከሎችና ተቋማት ላይ የሚደርሰው ተደጋጋሚ የቦምብ ጥቃት የኢራንን ወታደራዊ ኃይል በከፍተኛ ደረጃ ማሽቆልቆሉን ያሳያል። ወታደራዊ ኃይሉ ከፍተኛ መጠን ያለው የሀገር ሀብት ፈሰስ ሲደረግበት ቆይቷል። በ1989 ለመጀመሪያ ጊዜ መሪ የሆኑት አያቶላ ካሚኔ ኢራንን ግን ከእስራኤልና ከአሜሪካ ጋር በፈጠረችው ውዝግብ ተጠቃሽ ሰው ተደርገው ይወሰዳሉ። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቱብ መረጃዎች ይህን ይመስላሉ። መረጃዎቹን ይዘንላቸው የቀረብ ነው። እኔ ሰማሀር አለባቸው ና እስካሁን አለማየውን ነበር። ሰላም።